ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በመላው ዓለም ላይ ለምትገኙ ከጫፍ እስከ ጫፍ ሰላማችሁ ባላችሁበት ይብዛ እያልኩኝ የጥቅምት 11 2018 ለታዊ ወቅታዊ ማህበራዊ እና ኢኮኖሚያዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከመንግሥት ሠራተኞች ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህ መሰረት የመንግስት ሰራተኞች አድማ ማድረግና መንገድ መዝጋታቸው በዚህ ሰዓት ይፋ ሆኗል። በምን ምክንያት ሙሉ ዝርዝሩን እናደርሳለን። በሌላው መረጃችን ከፓስፖርት ጋር በተያያዘ አዲስ መግለጫ ወጥቷል። በዚህም መግለጫ አዲስ ፓስፖርት ለምታወጡ፣ ለምታሳድሱ፣ የጠፋ ፓስፖርት ለማውጣት ከ18 ዓመት በታች የሆነን በተመለከተ ስም ለመቀየርና ለማስተካከል ማሟላት የሚገባችሁ በዝርዝር ተቀምጧል። ሙሉ መረጃውን ይዘናል። በሌላ በኩል አሳዛኝ ዜና በድሬዷ ባቡር ላይ በደረሰ አደጋ የበርካቶች ሕይወት ማለፉ ተሰምቷል። ይህንንም በዝርዝር ወደ እናንተ እናደርሳለን። በመጨረሻም አገራችን ኢትዮጵያ ገንዘቡን ለመቀየር ውይይት መጀመሯን በተመለከተ በዚህ ሰዓት አዲስ መረጃ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋቸው እስከ መጨረሻው አብራችሁን ቆዩ። በቅድሚያም አሳዛኝ ዜና በድሬዳዋ ባቡር ላይ በደረሰ አደጋ የበርካቶች ሕይወት ማለፉ ተሰምቷል። ከደውሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የሕዝብ ማመላለሻ ባቡር ትናንት ጥቅምት 10 ቀን 2018 ሌሊት 8 ሰዓት አካባቢ በሶማሌ ክልል ሸነሌ ወረዳ ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን የሸኔሌ ወረዳ አስተዳደር የደረሰን መረጃ ያመላክታል። በዚህም አደጋ ለሞቱና ለተጎዶ ወገኖች ቤተሰብና ወዳጆች መጽናናትን እንመኛለን። በሌላው መረጃችን ከፓስፖርት ጋር በተያያዘ ከኢሚግሬሽንና ዜግነት አገልግሎት በኩል አዲስ መግለጫ ወጥቷል። አዲስ ፓስፖርት ለማውጣት የሚያስፈልጉትን ቅድመ ሁኔታዎች በዝርዝር እንመልከት። የታደሰ የቀበሌ መታወቂያ፣ የልደት ካርድ፣ ናሽናል አይዲ ወይንም ፋይዳ። ለማደስ ጉርድ ፎቶግራፍ፣ ፓስፖርት ኮፒ፣ ናሽናል አይዲ ወይንም ፋይዳ። የጠፋ ፓስፖርት ለማውጣት የቀበሌ መታወቂያ፣ ጉርድ ፎቶ፣ የፖሊስ ማስረጃ ደብዳቤ፣ ናሽናል አይዲ ወይንም ፋይዳ። ከ18 ዓመት በታች የወላጅ መታወቂያ፣ የልጅ የልደት ካርድ፣ ናሽናል አይዲ። እድሜ ለማስተካከል የልደት ካርድ፣ ጉርድ ፎቶግራፍ፣ ፓስፖርት ኮፒና ናሽናል አይዲ። ስም ለመቀየርና ለማስተካከል ጉርድ ፎቶግራፍ፣ ፓስፖርት ኮፒ፣ የፍርድ ቤት ወረቀት፣ ናሽናል አይዲ ወይንም ፋይዳ። እንግዲህ ሁሉም አገልግሎቶች ያለ ናሽናል አይዲ እንደማይሆን ይፋ ሆነዋል። ወረፋ ለማስያዝ ከላይ የተጠቀሱትን መረጃዎች ፎቶ አንስታችሁ በመላክ ቀጠሮ ማስያዝ እንደምትችሉ የኢሚግሬሽንና ዜግነት አገልግሎት በዚህ ሰዓት ያወጣው ሪፖርት አስነብቧል። በሌላው መረጃችን ከመንግሥት ሰራተኞች ጋር በተያያዘ አነጋጋሪ የሆነ መረጃ ወጥቷል። በአፋር ክልል ገዋኔ ወረዳ ዞን ሦስት ነዋሪዎች ከደሞዝ ጥያቄና ከመጠጥ ውሃ ችግር ጋር በተገናኘ በዛሬው ዕለት እንግዲህ የመንገድ መዝጋትና ህዝባዊ ተቃውሞ ሰልፍ ማድረጋቸው ተገልጿል። ቲግባ ኢትዮጵያን በሰልፉ ላይ የነበሩ የወረዳ ነዋሪዎችን ስለ ጉዳዩ ጠይቋል። የገዋኔ ወረዳ ሁሉም የመንግስት ሠራተኞች በ2017 በጀት ዓመት የአምስት ወር ደሞዝ አልተከፈለንም። በ2018 በጀት ዓመት፣ የሐምሌ፣ የነሐሴና የመስከረም አልተከፈለንም። በአጠቃላይ የስምንት ወር ማለት ነውም ብለዋል። ይህ የሆነው በወረዳ የፋይናንስ ጽህፈት ቤት ኃላፊ ነው። ኃላፊው ወረዳ ላይ አይኖርም፣ አዲስ አበባና አዋሽ እንደሚኖር ነው የሰማነው። ቢሮ ስንሄድ አናገኘውም። ችግር የማን እንደሆነ እንኳን ማወቅ አልቻልንም ብለዋል። ክልሉ እራሱ ጥያቄውን ሰምቷል። በባለፈው ዓመት ሲከፍል የመቼ ወር ነው እንኳን እየተከፈለ ያለው አላለም። አልፎ አልፎ ይከፍላሉ። እኛን እየዘናጉን ነው። በዘንድሮ ዓመት ችግር ይስተካከላሉ ብለን ስንጠብቅ፣ ይህ መስከረም አልቆ ጥቅምት ላይ ነን። አሁን ግን የተስተካከለ ነገር የለምም ብለዋል። የመጠጥ ውሃ ችግር በክልሉ እንዳጠቃላይ እንዳለ እናውቃለን ነገር ግን የኛ የተለየ ነው። የውሃ ችግር ለመቅረፍ በ2012 ከወረዳዋ 30 ኪሎ ሜትር ርቀት ላይ ከምትገኝ ቦታ ተቆፍሮ ተሰርቶ ነበር። ነገር ግን ብዙም ሳይቆይ ተበላሽቷል። ከዛም በኋላ ችግሩ ተባብሶ ቀጥሏል። አሁን ላይ አንዱን የሮቶ ውሃ ከ250 እስከ 350 ብር እየገዛን ነው። ይህንን ራሱ ለመግዛት እንኳን ደሞዛችንን እየሰጡን አይደለም። የገዋኔ ነዋሪ እያየው ያለው ሰቆቃ በጣም ያሳዝናልም ብለዋል። የወረዳ ነዋሪዎች በአብዛኛው ወላጅ አልባ ሕፃናት ናቸው። እርዳታ ያገኙም በጣም ችግር ላይ ናቸው። ደሞዝ በአግባቡ ቢሰጥ ኖሮ ቤተሰቦቻቸው የጡረታ ገንዘብ ይተዳደሩ ነበር። ይህ ግን አልሆነም ተብሏል። ከሌላ አካባቢ መጥተው በወረዳዋ በመምህርነት የሚያገለግሉ መምህራን ስራቸውን ለቀው ወጥተዋል። በዛሬው ዕለትም ከትምህርት ቤት ተማሪዎች ተመልሰዋል። መብላትና መጠጣት ያልቻለ መምህር እንዴት አድርጎ ያስተምራል? እኛ ማንን እንጠይቃለን? በየጊዜው አመራሮች ይቀያየራሉ፣ ሕዝቡ ተቸግሯልም ብለዋል። ይህንን ተከትለው በዛሬው ዕለት የወረዳው ነዋሪ ሰላማዊ ሰልፍ ወጥቶ ነበር። ሰልፍ የወጡት ወጣቶች በመሃል መንገድ ላይ ደረቅ እንጨት እሳት በመለኮስ ተቃውሞ አሰምተዋል። ለተወሰነ ደቂቃም የትኛውም ተሽከርካሪ እንዳይንቀሳቀስ አግደን ነበር። ሰልፉ ላይ እያለን የሀገር ሽማግሌዎች መጥተው ለሶስት ቀን ታገሱ ሲሉ ጠየቁን። እኛም አባቶቻችንን ማስከፋት ስላልፈለግን እሺ ብለናል ማለታቸው ተገልጸዋል። ይህንን በተመለከተ ለቲክፋ ኢትዮጵያ ቃላቸውን ከሰጡ መካከል በወረዳው የአመራርነት የሥራ ኃላፊነት ያላቸው አንድ አካል ጉዳዩ በቀላል እንደማይፈታና የፌዴራል መንግሥት የማኅበረሰቡን ችግር ተገንዝቦ መፍትሄ ቢሰጥ የተሻለ እንደሚሆነ መናገራቸውን ቲክቫ ኢትዮጵያ ከደቂቃዎች በፊት ይፋ አድርጎታል የሚሰማችው ሐሳብ አስተያየት ምንድነው በኮመንት አስነብቡን እያልን ወደ ቀጣዩ መረጃ እንለፍ። በመጨረሻም አገራችን ኢትዮጵያ ገንዘቡን ለመቀየር ውይይት መጀመሯን በተመለከተ አዲስ መረጃ በዚህ ሰዓት ይፋ ሆኗል ኢትዮጵያ ለቻይና መንግስት የምትከፍለውን ቢያንስ 538 ቢሊዮን ዶላር ዕዳ በከፊል ወደ ቻይና ገንዘብ ይዋን ለመቀየር ከቤጂንግ ጋር ውይይት መጀመሯ ተዘግቧል። የእርምጃ ቀደም ሲል ኬንያ ያደረገችውን በመከተል ቻይና የገንዘብ ምንዛሬዋን ዓለም አቀፋዊ የማግደር ጥረቷን የሚያጠናክር መሆኑ ተገልጿል። ብሉምበርግ እንደዘገበው የኢትዮጵያ ብሔራዊ ባንክ ገዢ አቶ ዮብ ተካልኝ ባለፈው ወር ወደ ቤንጂንግ ባደረጉት ጉብኝት ከቻይና ኢምፖርት ኤክስፖርት ባንክና ከቻይና ሕዝብ ባንክ ጋር ለዚህ እምቅዳ ልውውጥ ለማድረግ መጀመራቸውን አስታውቋል። ገዢው ይህንን የገለጹት ዓርብ ጥቅም 7 ቀን 2018 በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም አይኤም.ኤፍ ዓመታዊ ስብሰባ ላይ በሰጠው ቃለመምልስ ነው ሀገሪቷ እድዋን በዩዋን መክፈል የውጭ ምንዛሬ ክምችት ላይ ያለውን ጫና በማቃለልና በአሜሪካ ዶላር የምንዛሬ ተመን መለዋወጥ ሳቢያ የሚመጣውን ስጋት ለመቀነስ ይረዳል ብሎ ይታመናል ሲል ካፒታል በዚህ ሰዓት መረጃውን አውጥቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ